አስደናቂዋ ንግስት አስቴር። ንግስቱና አልተወለደችም። ሀብት፣ ጦር ወይም ስልጣን አልነበራትም። በስደት ያደገች ወላጅ አልባ ልጅ ነበረች። የዓለምን ኃይል ግዛት ስር የምትኖር እንግዳ ሴት ነበረች። ቢሆንም ተመረጠች። በአጋጣሚ አይደለም። በውበቷ ብቻም አይደለም። እግዚአብሔር ለመረጠው ጊዜ ብሎ በቤተ መንግስት ግድግዳዎች ውስጥ ደብቆ አስቀምጣት። ነገስታት ከወርቅ ጽዋዎች ሲጠጡና መኳንንት በሚስጥር ሲያሰሩ ጸጥ ያለ ጦርነት እየተቀሰቀሰ ነበር። ይህ ጦርነት በሰይፍና በሰረገላ ብቻ የሚደረግ አልነበረም። ነገር ግን በጾም በእምነትና ዝምታ ሞት ሊያስከትል በሚችልበት ጊዜ የመናገር ድፍረት ያለው ጦርነት ነበር። ስሟ አስቴር ነበር እና ይህ የአንዲት ንግስት አርግ ብቻ አይደለም። ይህ እግዚአብሔር ህዝቡን ባልተጠበቀ ጀግና አማካኝነት እንዴት እንዳዳነ የሚያሳይ ታሪክ ነው። ወደ ዋናው አንተ ታሪክ ከመግባታችን በፊት እባክዎን ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩን። በአንድ ወቅት ከህንድ እስከ ኢትዮጵያ በ127 አውራጃዎች ላይ ይገዛ በነበረው በንጉስ አሃሽሮስ ዘመን ስልጣኑ በታወቀው ዓለም ሁሉ ተዘርግቶ ነበር። በሶሳ ከሚገኘው ዙፋኑ ላይ በፍጹም ስልጣን ይገዛ ነበር። ግርማ ሞገስን ለማሳየት አሃሽሮስ የ180 ቀናት ታላቅ ግብዣ አደረገ። የቤተ መንግስቱን መኳንንት፣ አለቆችና የጦር መሪዎችን ከመላው ግዛቱ ጋበዘ። የወርቅ ጽዋዎችና የንግዛዊ ወይን ያለገደብ ይፈስ ነበር። እነዚህ ስድስት ወራት ሲያልቁ ንጉሱ የቤተመንግስቱን በሮች ለሶሳ ነዋሪዎች ሁሉ ከፈተ። በአትክልት ስፍራው ውስጥ የሰባት ቀን ግብዣ አደረገ። ወይን በልግስና ቀረበ፣ ያለ ምንም ገደብ። ይህ በእንዲህ እንዳለ ንግስት ወሸቲ በቤተ መንግስት ውስጥ ለሴቶች የተለየ ግብዣ አዘጋጅታ ነበር። ነገር ግን በሰባተኛው ቀን ንጉሱ በወይን ሲደሰት በኩራት የተሞላ ትእዛዝ ሰጠ። ንግሥት ወሸቲ የንጉሳዊ ዘውዷን ለብሳ በእንግዶች ፊት እንድትመጣ፣ ውበቷን እንዲያደንቁ ወሸቲ ግን እንቢ አለች። በሰከረ ህዝብ ፊት ራሷን አታሳይም። የንጉሱ ኩራት ተጎዳ። ንግስቲቱ በይፋ ተቃውማለች። በቁጣና በወርደት ተሞልቶ አሽሮስ ወደ ጠቢባኑ ዞር አለ። አንድ አማካሪ መሙካን እምቢተኝነቷ እንደሚስፋፋ አስጠነቀቀ። እንዲህ አለ፣ ሁሉም ሴቶች ይህንን ሰምተው ባሎቻቸውን ያዋርዳሉ። ንጉሱ ወሸቲን እንዲያዋረድና በመላው ግዛት ውስጥ አዋጅ እንዲያስነግር አሳሰቡት። እያንዳንዱ ወንድ የራሱን ቤተሰብ እንዲገዛ፣ ንጉሱ ተስማማ። ንጉሳዊ ድንጋጌ በእያንዳንዱ አውራጃ በሁሉም ቋንቋ ተላከ እና ንግሥት ወሸቲ ከዙፋኑ አወረደች። ነገር ግን ሳያውቁት የእግዚአብሔር የማይታየው እጅ መንቀሳቀስ የጀመረው ገና ነበር። ጊዜ እያለፈ ሲሄድ የንጉስ አሐሽሮስ ቁጣ ቀዘቀዘ እና ስለ ንግሥት ወሸቲ ማሰብ ጀመረ። ውበቷን፣ ደፋር እምቢተኝነቷንና የአባረራትን ድንጋጌ፣ ሕጉ ሊሻር ባይችልም አለመገኘቷ አሳዛኝ ነበር። የንጉሱን ስሜት የተረዱ አማካሪዎች መፍትሄ አቀረቡ። ከእያንዳንዱ አውራጃ ቆንጆ ወጣት ደናግን ይምጡ። የውበት ህክምናዎቹን ካደረጉ በኋላ ንጉሱ ወሸቲን ለመተካት አዲስ ንግሥት ሊመርጥ ይችላል። ንጉስ ተስማማ። መልእክተኞች በሁሉም 127 ታዋጆች ተላኩ እና ወጣት ሴቶች ከመላው ግዛት ከህንድ እስከ ኢትዮጵያ ተሰበሰቡ። ከእነሱም መካከል ሐዳሳ ነበረች፣ በፋርስ ስሟ አስቴር የምትታወቀው። አስቴር በሱሳ ይኖር በነበረው የአጎቷ ልጅ መርዶክዮስ ያደገች ወጣት አይሁዳዊት ወላጅ አልባ ነበረች። እግዚአብሔርን እንድትፈራና ማንነቷን በባዕድ ምድር እንድትደብቅ አስተምሯት ነበር። አስቴር ወደ ቤተ መንግስቱ ተወስዳ ከሴቶች ጠባቂ ከሄጌ ስር ተቀመጠች። ወዲያውኑ ወልታ ወጣች። የቅንጦት ነገር በመጠየቅ ሳይሆን በትህትናና በጸጋ ነበር። እግዚአብሔር በሁሉም ዓይኖች በተለይም በሄጌ ዓይኖች ሞገስ ሰጣት። ለአስራ ሁለት ወራት አስቴር እንደ ሁሉም ሴቶች በንጉሱ ፊት ለአንድ ጊዜ መታየቷ ተዘጋጀች። ጊዜዋ ሲደርስ በጸጥታ ክብርና ጥንካሬ ወደ ንጉሱ ፊት ገባች እና አሐሽሮስ ሲያያት ተማረከ። ንጉሱ አስቴርን ከሌሎቹ ሴቶች ሁሉ በላይ ወደዳት፣ ሞገሱን አገኘች እና የንጉሳዊ ዘውዱን በራሷ ላይ ያደረገላት፣ ወሸቲን በመተካት ንግስት ታደረጋት። ለክብሯ የንጉሳዊ ግብዣ ተደረገ። በዓል በዓል ታወጀ እና ስጦታዎች በመላው ግዛት ተላኩ። ግን ማንም አይዳዊነት መሆኗን አላወቀም ነበር። ማንም እግዚአብሔር አገልጋዩን በቤተ መንግስቱ ውስጥ እንዳስቀምጠው አላወቀም ነበር። ለማገልገል ሳይሆን ለህዝቡ ክፍተት ውስጥ ለመቆም ነበር። አስቴር በንጉሱ ቤት በጸጥታ መኖሯን ቀጠለች። መርዶኪዮስን በልጅነቷ ሲያሳድጋት እንደነበረው ሁሉ መመሪያዎቹን መከተሏን ቀጠለች። መርዶኪዎስ በበኩሉ ቀኑ ሙሉ በንጉሱ በር ያሳልፍ ነበር። ይህ ቦታ የከተማው ሥራ የሚካሄድበትና የንጉሳዊ ባለስልጣናትና አገልጋዮች የሚሰበሰቡበት ነበር። ምንም እንኳን መኳንንት ባይሆንም እግዚአብሔር ለዓላማ አስቀምጦት ነበር። አንድ ቀን መርዶክዮስ በተለመደው ቦታው ተቀምጦ ሳለ የሚያስፈራ ነገር ሰማ። ሁለቱ የንጉሱ ጃንደረቦች ቢክታንና ታሬስ፣ የቤተመንግስቱን መግቢያ የሚጠብቁት፣ በሹክሹክታ በቁጣ ድምፅ ሲናገሩ ነበር። ድምፃቸው ዝቅተኛ ቢሆንም በቂም የተሞላ ነበር። ንጉስ ሐሽሮስን ለመግደል አሲሮ ያሰቡት ነገር ክህደት ነበር፣ የዓለምን ሀያል ሰው መግደል። መርዶኪዎስ አልተጠራጠረም። ወዲያውኑ ለንግስት አስቴር መልእክት ላከ። እሷም አሁን በቀጥታ ከንጉሱ ጋር የመገናኘት ዕድል ነበራት። አስቴር ማስጠንቀቂያውን ለሐሽሮስ ነገረችው፣ መረጃው ከመርዶኪዎስ እንደመጣ በግልጽ ገለጸች። ምርመራ ተጀመረ። ጉዳዩ በጥልቀት ተመረመረ እና እውነቱ ተጋለጠ። ሁለቱ ጠባቂዎች ጥፋተኞች ነበሩ፤ በንጉሱ ላይ በትክክል አሲሮ ነበር እና በፋርስ ህግ ለእንደዚህ አይነቱ ክህደት የሚሰጠው ቅጣት ፈጣንና ጨካኝ ነበር። በእንጨቱ ላይ ተሰቀሉ። የንጉስ ህይወት ተረፈ፣ ግን ጊዜው ያለምንም ስነ ስርዓት አለፈ። የመርዶክዮስ ሴራውን በመግለጽ የተጫወተው ሚና በዜና መዋዕል መጽሐፍ ውስጥ ተመዝግቧል። ይህም የንጉሳዊ አባባል የሆኑ አስፈላጊ ክስተቶች መዝገብ ነው። ነገር ግን በሚገርም ሁኔታ ምንም ሽልማት አልተሰጠም። ምንም የህዝብ ክብር የለም። ምንም ብቁና የለም። ምንም ማረግ አልነበረም። በንጉሳዊ መዝገቦች ውስጥ በጸጥታ በብር የሰፈረ ስም ብቻ ነበር። ከጥቂት ጊዜ በኋላ ንጉስ አሃሽሮስ አረጋዊኑ ሃማንን ከባለ ስልጣናት ሁሉ ከፍተኛውን ማዕረግ ሰጠው። ሁሉም ለእሱ እንዲሰግዱ ታዘዙ። ግን መርዶክዮስን እንቢ ተባለ። ከቀን ወደ ቀን ሃማን እንቢተኝነቱን ያይነበርና በቁጣ ይቃጠል ነበር። መርዶክዮስ አይሁዳዊ መሆኑን ሲያውቅ የሃማን ጥላቻ ይበልጥ ጨመረ። መርዶክዮስን ብቻ መቅጣት አልፈለገም። በመላው ግዛት ያሉትን አይሁዳውያንን ሁሉ ማጥፋት ፈለገ። ሃማን ዕጣ ጣለ ቀኑን ለመምረጥ። ከዚያም በተንኮል ቃላት ወደ ንጉሱ ቀረበ። በአውራጃዎች ውስጥ የተበተነ አንድ የተወሰነ ህዝብ አለ። በተለየ መንገድ ይኖራሉ እና ሕጎቹን አይከተሉም። እነሱም መታገዝ ለእርሱ ጥቅም አይደለም። ንጉሱ ተስማማ፣ የእስሙን ላቀለበቱን ለሃማን ሰጠው። ንጉሣዊው ድንጋጌ ለሁሉም 127 አውራጃዎች ተላከ። በ12ኛው ወር በ13ተኛው ቀን እያንዳንዱ አይሁዳዊ ወጣትም ሆነ አዛውንት እንዲገደል ታዘዘ። መልእክተኞቹ መልእክቱን ሲያስረጩ ሱሳ በድንጋጤ ውስጥ ወደቀች። በአይሁዳውያን መካከል ሐዘን ተቀሰቀሰ። መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀዶ ወደ ከተማይቷ አደባባይ ወጣ። ታላቅ የሆነም መራራ ጮኸት ጮኸ። መላው ግዛት ውስጥ አይሁዳውያን ጾሙ፣ አለቀሱ፣ እና ውድመታቸው ስለታተመ ጮሁ። አስቴር መርዶክዮስን በሐዘን ላይ እንዳለ ስትሰማ ለምን እንደሆነ ለማወቅ መልክተኛ ላከች። በመልክተኛው አማካኝነት መርዶክዮስ ወደ ንጉሱ እንድትሄድና ለሕዝቧ እንድትማልድ አሳሰባት። አስቴር ግን ፈራች፣ መለሰች፦ ሳይጠሩት ማንም ወደ ንጉሱ ሊቀርብ አይችልም። ቅጣቱ ሞት ነው ወርቃማውን በትር ካልዘረጋ በስተቀር እና ለሰላሳ ቀናት አልተጠራሁም የመርዶክዮስ መልስ ለመልክተኛው ደፋር ነበር በቤተ መንግሥቱ ውስጥ ታመልጫለሽ ብለሽ አታስቢ ዝም ካልሽ መዳን ከሌላ ይመጣል ግን አንቺና ቤተሰብሽ ጠፋላችሁ እና ማን ያውቃል ምናልባት ለእንደዚህ አይነቱ ጊዜ ንግሥት ተደረግሽ የአስቴር ፍርሃት በእምነት ተተካ መለሰች ሂድ በሱሳ ያሉትን አይሁዳውያን ሁሉ ሰብስብ፣ ለእኔ ለሶስት ቀን አጽሙ። ወደ ንጉሱ እሄዳለሁ፤ ሕይወቴን ቢያስከፍለኝም እንኳ ከጠፋው ጠፋለሁ። በሦስተኛው ቀን አስቴር የንጉሣዊ ልብሷን ለብሳ በድፍረት ወደ ቤተ መንግሥቱ ውስጠኛ ግቢ ገባች። ንጉሡ ቆማያት እና ወርቃማውን በትር ወደ እሷ ዘረጋ። በእፏይታና በተስፋ አስቴር የበሩን ጫፍ ነካች። ከዚህም ንጉሱ በፍቅር ጠየቀ። ንግስት አስቴር ጥያቄሽ ምንድን ነው? እስከ ግማሽ መንግስትም ቢሆን ይሰጥሻል። አስቴር መለሰች፣ ንጉስ ሆይ፣ ደስ ካለ ለእርስዎና ለሃማን ያዘጋጀሁት ግብዣ ላይ ይምጡ። ንጉሱ ፈገግ አለ። ግብዣዋ ተስቦት እንያ ወዲያው ተስማማ። እሱና ሃማንም የአስቴርን ግብዣ ተካፈሉ። ሆኖም በምግብ ወቅት አስቴር ስለ ጥያቄዋ አልተናገረችም። ይልቁንም ንጉሱን በትኩረት ተመለከተች። አይኖቿ ትክክለኛውን ጊዜ ይፈልጉ ነበር። ምግቡ ከማብቃቱ በፊት አስቴር ሌላ ግብዣ ቀረበች። እባክዎን ነገ እንደገና ይምጡ፣ ከዚያም እውነተኛ ጥያቄን አካፍላለሁ። የንጉሱ ፍላጎት ጨመረ እና የሃማን ጉጉት ጨመረ። ሁለቱም ስለ አስቴር ጥያቄ ምን ሊሆን እንደሚችል ጉጉትና እርግጠኛ ለመሆን ተሰማቸው። በዚያሽ ለሊት ንጉሥ አሽሮስ ነቅቶ ነበር። እረፍት አጥቶና ተጨንቆ ነበር። ምንም ነገር አእምሮ ሊያረጋጋው አልቻለም። የንጉሳዊ ወይንም የቤተ መንግስቱ ውጭት ሊያረጋጋው አልቻለም። ትኩረትን ለመቀየር ፈልጎ አገልጋዮቹ የዜና መዋዕል መጽሐፍ፣ የንጉሳዊው መንግስት ኦፊሴላዊ መዝገብ እንዲያመጡ አዘዘ። ጸሐፊዎቹ ሲያነቡ የንጉሱ አይኖች የረሳውን ግቤት አዩት። የመርዶክዮስን ስም ነበር መዝገቡ መርዶኪዎስ በንጉስ ህይወት ላይ የተሠረውን ሴራ እንዴት እንዳጋለጠ አሃሽሮስን ከግድያ ያዳነ ታማኝነት የተሞላበት ተግባር እንደሆነ ይናገር ነበር። ነገር ግን የዚህ ድርጊት ክብደት ቢኖረውም መርዶኪዎስ ፈጽሞ አልተሸለመም ነበር ሰ በጥልቅ ተነጋ አሐሽሮስ አማካሪዎችን ጠየቀ ለዚህ ለመርዶኪዎስ ምን ክብር ወይም ዕውቅና ተሰጥቶታል አማካሪው መለሰ ለሱ ምንም አልተደረገም ንጉሱ በአሳብ ተሞልቶ በጸጥታ ተቀመጠ እንዲህ ያለ ታማኝነት እንዴት ሳይሸለም ሊቀር ይችላል በዚያው ቅጽበት ሐማን ወደ ቤተ መንግስቱ ገባ፣ ንጉሱን ፍቃድ ለመጠየቅ በማሰብ መርዶክዮስን ይሰቅል በገበየው ሰቀያ እንጨት ላይ ነገር ግን ከመናገሩ በፊት ንጉሱ አስጠራው። ንጉሱ ተናገረ፣ ንጉሱ ሊአከብሮል የሚደሰሰው ምን መደረግ አለበት? በኩራት ተሞልቶ ሐማን፣ ንጉሱ እሱም ማለቱ መስሎት ነበር፣ በዝርዝር እቅድ መለሰ ሰውየው ንጉሱ ራሱ የለበሰውን የንጉሳዊ ልብስ ይልበስ፣ የንጉሳዊ ዘውድ በራሱ ላይ ይደረግ እና በከተማው ጎዳናዎች በንጉሱ የራሱ ፈረስ ላይ ይንዳ። አንድ ክብር ባለሥልጣን ስልጣን ከፊቱ እየነዳ እንዲህ በል ይህ ንጉሱ ሊያከብሮ ለሚደሰት ሰው የሚደረግ ነው። ንጉሱ ፈገግ አለና እንዲህ አለ፣ ወዲያውኑ ይድ ለንጉሱ ብር ተቀምጦ ላለው አይሁዳዊ መርዶክዮስ ያቀረብከውን ሁሉ አድርግ፣ ምንም አትተው። የሃማን ፊት ገረጣ። ልቡ በፍርሃት ይርገበገብ ነበር። ለራሱ ያቀደውን ክብር ለመፈጸም ተገደደ፣ ግን ይልቁንም ለጠላቱ ተሰጠ። በትህትናና በመራራት ተሞልቶ ሃማን መርዶክዮስን በከተማ ጎዳናዎች እየመራ እንዳስቀመጠው ክብሩን አወጀ። ወደ ቤቱ ሲመለስ መንፈሱ ተሰብሮ ነበር። የሆነው ሁሉ ለሚስቱና ለጓደኞቹ ነገራቸው። ቁጣውና ውርደቱ ግልጽ ነበር። አስጠነቀቁት። መርዶኪዮስ አይሁዳዊ ከሆነ በእርሱ ላይ ልትቆም አትችልም፣ በእርግጥ ትጠፋለህ። እናም ሃማን አይሁዳውያንን ለማጥፋት የአሴሮ ሥራ ይበልጥ ተጨለመ። ነገር ግን ኩራቱ በንጉሱ ባልተጠበቀው የመርዶኪዮስ ሞገዝ ቀድሞውኑ ተጎድቶ ነበር። አስቴር ባዘጋጀችው ሁለተኛው ግብዣ ላይ ንጉሱና ሐማን እንደገና ከንግስቲቱ አጠገብ ተቀመጡ። ንጉስ አሐሽሮስ በትኩረት ተመለከታት እና እንደገና ጠየቃት። ጥያቄሽ ምንድነው? ንግስት አስቴር ተናገሪ፣ ምቾትሽ ይሰጥሻል፣ እስከ ግማሽ መንግስትም ቢሆን። በድፍረትና በጽናት አስቴር ልቧን ተናገረች። ንጉስ ወይ፣ በፊትም ሞገስትን ካገኘው እና ደስ ካለ ሕይወቴን ስጠኝ ይህ የእኔ ልመና ነው እና ህዝቤን አድን፣ ይህ የእኔ ጥያቄ ነው። የንጉሱ አገላለጽ ተለወጠ። በፊቱ ላይ ድንጋጤ ታየ። አስቴር ቀጠለች። እኛና ህዝቤ ልንጠፋ ልንገደልና ልንጠፋ ተሽጠን ነበር። ባሪያዎችና አገልጋዮቹንን ብቻ ተሽጠን ቢሆን ኑሮ ስም ምንል ነበር። ምክንያቱም እንዲህ ያለው ጭንቀት ንጉሱን ማስቸገር አያስጥቅም። የንጉሱ ፊት በድንጋጤና በቁጣ ጨለመ። ጠየቀ። ይህንን የመሰለ ነገር ለማድረግ የደፈረው ማን ነው እና የት ነው ያለው? አስቴር ሃማንን እየጠቆመች እንዲህ አለች፣ ተቃዋሚውና ጠላት ይህ ክፉ ሰው ነው። ከመጠን በላይ ተቆጥቶ ንጉሥ አሽሮስ ተነስቶ ቁጣውን ለማቀዝቀዝ የምግብ አዳራሹን ለቀቀ። ይህ በእንዲህ እንዳለ አማን ደነገጠ። የንጉሥን ቁጣ አይቶና ሴራው እንደተጋለጠ ተገንዝቦ ምሕረት ለማግኘት አስቴርን ለመለመን ቸኮለ። በብስጭት አስቴር ወደ ተቀመጠችበት ወንበር ላይ ወደቀ፣ ሕይወቱን ለመነ። በዚያን ጊዜ ንጉሡ ሐሽሮስ በድንገት ተመለሰ። አማን አስቴርን እንደተያያዘ አይቶ ጮኸ፦ እኔ ቤት ሳለው ንግስቱን ያጠቃታልን? የንጉሡ ጠባቂዎች ሃማንን ያዙት እና በፍጥነት ተወስዶ ለመርዶኪዮስ ባዘጋጀው የስቅያ እንጨት ላይ ተሰቀለ። ለዚህም የክፉዎች እቅዶች በአንድ አፍታ ተገለበጡ እና ፍትህ ተሰጠ። ሃማን ከተሰቀለ በኋላ ንጉሥ አሽሮስ መላውን ንብረቱን ለንግሥት አስቴር ሰጣት። እሷም መርዶኪዮስን በሱ ላይ ሾመች። ንጉሱ የኢስሙላ ቀለበቱን አንዴ ለሃማን የሰጠውን አውልቆ በመርዶክዮስ እጅ ላይ ያደረገው የንጉሳዊ ስልጣን ሰጠው። ግን አደጋው አላለቀም ነበር። ሃማን ቢሞትም ድንጋጌው ህግ ሆኖ ቀረ። በፋርስ በንጉሱ ቀለበት የታተመ ንጉሳዊ ድንጋጌ ልሻር አይችልም፣ በንጉሱ ራሱም ቢሆን አይሻርም። በአይሁዳውያን ላይ የጥፋት ቀን አሁን በዓመቱ ውስጥ ነበር፣ በ12ኛው ወር በአስራ ሦስተኛው ቀን። ስለዚህ አስቴር እንደገና ወደ ንጉሱ ቀረበች። በዚህ ጊዜ ስለ ህይወቷ ሳይሆን ስለ ህዝቧ ህይወት ነበር። አምላክ ከረዳን ያንፋን ስቃዩ በእምነት ገባለው በጠፋም ለጥፋ ከታደላቸው የመኖር ተስፋ በህዝቤ ላይ ጥፋት ሲደርስ እንዴት መሸከም እችላለሁ? ብላ ለመነች። ንጉስ አሽሮስ አዲስ ድንጋጌ እንዲጻፍ ፍቃድ ሰጠ፣ የመጀመሪያውን የሚቃረን ድንጋጌ። መርዶክዮስ የንጉሳዊ ጸሐፊዎችን በፍጥነት ታስጠርቶ በንጉሱ ስም ጻፈ። በእያንዳንዱ ከተማ ያሉ አይሁዳውያን የመሰብሰብና ራሳቸውን የመከላከል መብት አላቸው፣ ማንም የሚያጠቃቸውን ሊያጠፉ ይችላሉ እና አስፈላጊ ከሆነ የጠላቶቻቸውን ንብረት ሊወስዱ ይችላሉ። ይህ ድንጋጌ ወዲያውኑ ለሁሉም 127 አውራጃዎች በሁሉም ቋንቋ በንጉሱ ቀለም ታትሞ ተላከ። ሲሰራጭ፣ ተስፋ እንደገና ተቀሰቀሰ። ሐዘን በነበረበት ቦታ አሁን ብርሃንና ደስታ ነበር። በተወሰነው ቀን አይሁዳውያን በመላው ግዛት ውስጥ አንዱ ነው ቆሙ። በንጉሳዊው ጥበቃ እና በአዲስ በተገኘ ድፍረት ተነሱና ጠላቶቻቸውን አሸነፉ በሱሳ 800 አጥቂዎችን ተመቱ የሃማን አስር ልጆችን ጨምሮ። የአባታቸውን ክፉቅዶች የደገፉ ታዋቂ ሰዎች በኋላ በአስቴር ጥያቄ የተሰቀሉ ነበሩ። አስቴር በሱሳ ለአንድ ተጨማሪ የመከላከል ቀን ጠየቀች እና ንጉሱ ፈቀደ። በመላው ግዛት ውስጥ 75 ሺ ጠላቶች የተሸነፉ። ሆኖም አይሁዳውያን ምንም ምርኮ አልወሰዱም። ፍልሚያቸው ለህልውና እንጂ ለትርፍ አልነበረም። የግብዝብነት ቀንም አልነበረም፣ የፍትህ ቀን ነበር። ጦርነቱ ሲያልቅ ህዝቡ አረፈ እና የፍርሃት ቀን ሆኖ የጀመረው የድልና የክብረ በዓል ቀን ሆነ። መዳናቸውን ለማስታወስ አይሁዳውያን ፑሪም የተባለ ዓመታዊ ክብረ በዓል አቋቋሙ። ይህ ስም ሃማን ጥፋታቸውን ለማገድ ከጣለው ዕጣ የመጣ ሲሆን አሁን የእግዚአብሔር የመገልበጥ ምልክት ነው በየዓመቱ። በህዳር ወር በ14ተኛውና በ15ተኛው ቀን ይበላሉ፣ ይደሰታሉ፣ እርስ በእርሳቸው ስጦታ ይልካሉ እና ልድዎች በልግስና ይሰጣሉ። አንድ ጊዜ ለሞት ምልክት የተደረገበት ቀን የህይወት ቀን ሆነ። ሐዘን ወደ ደስታ ተለወጠ፣ ሐዘን ወደ ክብረ በዓል ተለወጠ። መርዶክዮስ በመላው ግዛት ውስጥ ተከበረ በንጉሳዊ ሰማያዊና ነጭ ልብስ ለብሶ ከንጉሥ አሃሽሮስ ቀጥሎ ሁለተኛ ነበር ግን ታላቅ ያደረገው ስልጣኑ አልነበረም ልቡ ነበር የህዝቡን ጥቅም ፈለገና ለሁሉም ሰላምና እውነት ተናገረ ለጥፋት የታሰበው እግዚአብሔር ለመዳን ተጠቀመበት የአስቴር ታሪክ ያስታውሰናል እግዚአብሔር ዝም ያለ ቢመስልም ፈጽሞ አይጠፋም እድሎቹ በእኛ ላይ ቢሆንም እርሱ አስቀድሞ እየሰራ ነው ምናልባት እርስዎም አሁን ባሉበት ቦታ ለእንደዚህ አይነቱ ጊዜ ተቀምጠው ይሆናል። በአጋጣሚ አይደለም፣ ሳይታዩ አይደለም። ግን ተመርጠዋል፣ ተቀምጠዋል እና ተጠርተዋል። ምክንያቱም የአንድን ህዝብ ጣፈንታ የቀየረው እግዚአብሔር ዛሬም የመቤዠት ታሪኮችን ይጽፋል እና የእርስዎ ቀጣይ ሊሆን ይችላል። ይህን ቪዲዮ ስለተመለከቱ እናመሰግናለን። አስተያየቶን ይስጡ፣ ላይክ ያድርጉ እና ለተጨማሪ እንደዚህ አይነት አስደናቂ ታሪኮች ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንበቱ። ለንግሥትነት ብትመረጭ ያማረ ለብሰሽ፣ ጣፋጭ ብትጠጭ መዳን በሌላ ስፍራ ሲሆነ ኋላ እንዳ አይቆጭሽ፣ አሳስቢልን